ሆዴ ጎራዴና ጋሻ ሆዴ ጦሮ ያባትሺ ሆዴ ጊዜ የማይሽረው ሆዴ ታሪክ እያለሺ ሆዴ ፈሪ ምን አባቱ ሆዴ ተይው ይቅርብሺ ሆዴ ገሎ ላያስከብር ሆዴ ላይፎክርልሺ ሆዴ ገሎ ላያስከብር ሆዴ ላይፎክርልሺ ተወዳጅ ካልጠፋ ባገሮ ጫሽ ጀግና ሰምጥሮ አንቺ ማፈሪ ማያምርብሽ ጅብ እንዳ ያስበላሽ ይቅርብሽ። ተወዳጅ ካልጠፋ ባገሩ ለምርጫ ጀግና ስመጥሩ አንቺ ማፈሪ ማያምርብሽ ጅብ እንዳ ያስበላሽ ይቅርብሽ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ። የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ይሁናችሁ ደውሉ ንግቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼ ማብራችሁ ስላላችሁ እጅግ በጣም አመሰግናለሁ ስለምታበረታቱኝ። እንግዲህ ዛሬ ያው ኪራ ማለት ነው፣ ስለ ኪራ ስለ ፅናት ነው የመጣሁት። ኪራ ለቤተሰቦቹ በተመረቀበት ሰዓት እያመሰገነ ያው እንግዲህ አይተናል ማለት ነው እስከሚያለቅስ ድረስ ቤተሰብም እስከሚያስለቅስ ድረስ ማለት ነው፣ ስለ እውነት ማለት ነው። እና ያው የውስጡን ደስታ ገልጾላቸዋል። እጅግ በጣም ደስ ይላል። እንኳን ደስ አለ ለማለት እንወዳለን ማለት ነው። ለፅናትም እንግዲህ ዘፍኖላታል። ለቤተሰብ ብቻ አይደለም፣ ለፅናትም ዘፍኖላታል ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ክፍል አምሳ ስድስት ሁላችንም በጉጉት እንጠብቃለን ማለት ነው። ያው እንግዲህ ኪራ ከቤት ወጥቷል። ስለዚህ ዛሬ ሊመለስ ይችላል የሚል ሀሳብ ነው ያለኝ ማለት ነው። ጽናትም እንግዲህ በባለፈው በሰራችው ስራ ወይንም ደግሞ በሷ ምክንያት ከቤት መውጣቱን በተረዳሽ ጊዜ እጅግ በጣም ከፍቷታል ማለት ነው። ምክንያቱም አሁን ላይ እሱን ባገኘው ሁነቱን መናገር አለብኝ በማለት እንግዲህ ሁላቸውንም በጣም እንትን ብሏቸዋል ማለት ነው። ሀሴትም እጅግ በጣም ከፍቷታል። ናሆሜ ምሩም እንደዚህ ማለት ነው። ምሩም ደግሞ ሁሉም ነገር ስለምታቅ ማለት ምሩ ያው በጽናትም በኩል እንዲሁም ኪራጋ ያለውን ነገር ስለተረዳሽ በሁለታቸውም ነገር መፍረድም ምንም ማለት አልፈለገችም ማለት ነው። ያሁና ሆሜ ደግሞ እኔ ግን ምንም የደበቃችሁኝ ነገር ያለ ይመስለኛል ለምንድን ነው በማለት ብዙ ጊዜ ሲጠይቃቸው ነበረ፣ ግን ደግሞ አልነገሩትም። ስለዚህ እኔ አሁን ላይ እየታየኝ ያለው ና ጥፋቱ የጽናት ነው በማለት እንግዲህ በግልጽ ተናግሯል። እንግዲህ ጽናትም አው ትክክል ነው ላሆሚ ልክ ነው፣ በቃ ጥፋቱ የኔ ነው ግን ደግሞ ከዚህ በኋላ ባገኘው ና በመጣልኝ ሁነቱን እናገራለሁኝ በማለት እንግዲህ ተዘጋጅታለች ማለት ነው ጽናት ያለበትን እና አሁን ላይ በመጣልኝ እንጂ ያለውን ነገር ሁሉን ነገር አስረዳዋለሁ እወስናለሁ በማለት እንግዲ። ስትናገር ነበረ ማለት ነው ለጓደኛዋ። ስለዚህ መሆኖች ነው ምንድን ነው ያሰብሽው ነገር ከቤት መውጣት ነው ምናምን ብላ ነበር ማለት ነው። እሱም ደግሞ መፍትሄ አይሆንም ከቤት የመውጣት መውጣት እንግዲህ እሱ ወጥቶ ነበረ ያ ማለት እንግዲህ ያው አብሮ ሲሆኑም ብዙ ምንትን አላለውም ኪራ ማለት ነው። የማይሆን ከሆነ ከአጠገቧ መሸሽ ነው። ግን ደግሞ የወጣውና ዋነኛ ከዚያ ቤት የወጣበት በእርግጠኝነት እኔ ብዬ ማስበው ኪራ ሄኖክና እንዲሁም ጽናት አብረው ሆነው እንግዲህ በተኙበት ሰዓት ያንን ነገር አይቷል። ባይኑ ስላየ በቃ መሄድ ስላለበትና መወሰን ስላለበት ከዚያ መራቅ ስላለበት ነው እንግዲህ። ሄኖክም እንግዲህ በጣም እንደሚወዳት እንደሚያፈቅራት በግልጽ እንግዲህ ለኪራ በድፍረት ተናግሯል ማለት ነው። ኮርነት ያዝ በማለት እንግዲህ በህልምህ ደግመተኛ በውንህ አይደለም በህልምም አታገኛትም በማለት እንግዲህ ነግሮታል። እንግዲህ ሁላችንም እስኪ ቀጣይ ፓርት አምሳ ስድስት ምን ይሆናል የሚነውን ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ።